አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት 11 በዝች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክለያ በሰማዕትነት አረፈች። በየካቲት አስር እንደተጻፈ የእስክንድር ገዥ እርስ በርሳቸው ከለያያቸው በኋላ ቅድስት ታውክለያን ወደ አገረፃ ወሰዷት። በአገረፃ መኮንንም ፊት የመኮንኑ እስክንድርን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትም መረጡ ብሎ አደነቀ። ከዚህም በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው በልጆችም አልተጽናናውም። ለመሆኑ አንተ የምትሰጠው ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህም በኋላ ከእስር ቤት አስገቧት። የእግዚአብሔር መልአክ ተገለጠለትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችን ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያንም ጊዜ ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምእመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስት ታውክሊያን ሥጋ ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቷ ይማርም በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለታውክልያ ለፈጽሞ ሰናይ ምሯፃ መሰደድዋ ውስተ ምድረፃ ሃበስነ አብያት ርየቱ ዘበ ቀርነነጌት አንፃ ወካይበ አዲ ያንሳት ገጻ ለነፅሮ ወልዳ አቦሊ ወይወስጦስ ቢፃ በዚች ምለት የከበረ ኤፒስኮፖስ አባ በፍንትዩስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር ባአስቄጥስ ገዳም መነኰሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሰራ። አውዘው ትሮም ይጾም ነበረ ቅጠላ ቅጠልንም ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥ መጻሕፍትንና የቤተ ክርስቲያን ሥርዓትን ተምሮ ቅስና ተሾመ። በዚያንም በዚያም ሰላሳ አምስት ዓመት ኖረ ኖ ትርፋትና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላታዎስ ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራ ማቅ ይለብሳል። እንዲሁም የሚጋደልና የሚጸመድ ሆኖ ኖረ። በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበረ። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው፣ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾምኩ ጸጋህን በውኑ ከእኔ ታርቃለን? ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ አስተውለወ ከአንተ በገዳም ሳለ በታመምክ ጊዜ የሚጎበኝ የለም ወይም የሚያገለግልና ለደዌህ መድኃኒትን የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳና ደዌውንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ። በአንተ ዘንድ የሚጎበኝህና የሚያገለግልህ አለ። ለደዌውም መድኃኒት የምትሻውንም ምግብ ታገኛላለሁ። ይህም አባት በኤጲስቆጶስነት ሹመቱ 32 ዓመትን ኖረ። የሚያርፍበትም ቀን የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትንም ንዋየ ቅዱሳቶቻቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ ወቁ እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታ ኢየሱስ ክርስቶስ በእኔ ላይ ምስክርን ይሁን አላቸው። ይህንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውና በክብር ባለቤት ጌታችንም ዘንድ መራ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው እግዚአብሔርም እግዚአብሔርም ያክብራችሁ እስከ መጨረሻ አይቱ ምክታ ድረስ በቀናች ሃይማኖት ያጽናችሁ። ይንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛን በዚህ አባት ጸሎት የማረም በረከቱም ትድረሰ ለዘላለሙ አሜን። ሰላም ለበፍንቱዩስ ዛይ ረመ አፈ ከመይ ይብላ ብሱለ እንበላ አመል ማል ዘልፈ ፍትወታ አለም ፍጹም እስመም ልቡ ገደፈ በመዋይለ ክብሩ የወለጠ አስፈምስ እምነዘይ ለብስ ወትረ ሰቀ ጸጉር ገዚፈ በዝችም ቀን የባሌ መምህር አሴር በሰማዕትነት አረፈ። ይህም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዝች እለት የሱራፌል አምሳላቸው የሆነ ኢትዮጵያዊው ማሕሌታይ ያሬድ አረፈ። ይህም ቅዱስ ይህም ቅዱስ ከአባ ጌዲዮን ዘመዶቹ ወገን ነው። እርሱም በኢትዮጵያ አገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካይናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክም በወለደች በመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ በጀመረ ጊዜ መቀበል ማጥናትም እስከ ብዙ ዘመን ተሳነው። በአንዲትም እለት መምሩ በእርሱ ላይ ተበሳጭቶ መጥቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ ቁሌታ ደርሶ ይወድቅ ነበረ። እንዲህም ብዙ ጊዜ ካደረገ በኋላ በጭንቅ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ወይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህም በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆኖለት ወለት በአጭር ጊዜ ብሉይና የአዲስ መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማሌት የለም ነበር፣ በትሁት እንጂ። እግዚአብሔርም መታሰብ ያል ያቆምለት በወደደ ጊዜ ከሄዶም ገነት ሶስት አይዋፍን ላከለት እርሱም እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊ ከሳቸው ጋር አወጡት። በዚያም 24ቱ ካናተ ሰማይ የሚያመሰግኑበትን ማሌታቸውን ተማር ወደ አነዋዋሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሶስት ሰዓት ገባ። በታላቅ ቃልም አሌሉያ ለአብ አሌሉያ ለወልድ አሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ ያሳየው አስተማረው። አለችም ምስጋና አረያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሱም ንግስቲቱም ጳጳሱም ከካህናቱ ሁሉ ጋራ የመንግስት ታላላቆችና ሕዝቡ ሁሉ ወደ እርሱ ሮጡ ሲሰሙትም ዋሉ። ከዚያም በኋላ ከአመት እስከ አመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁም በመላይት በዓል በነቢያትና በአዋርያት በጻድቃና በሰማይታ በደናግልም በዓል የሚሆን አድርጎ በሶስቱ ዜማ ሰረ ዜማው ሰራ ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግርም ያይዋፍ እና የእንስሳት ያይዋፍ የእንስሳትና የአራዊ ጭወት ከዚህ ከሦስቱ ዜማው አይወጡም። በአንዲትም እለት ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቁሞ ሲዘምር ንጉሱም ያሬድን ድምፅ እያዳመጠ ልቡ ተመስቶ የብረት ዘንጉን በያሬድ እግር ላይ ተክለው፣ ከእርሱም ደምና ውሃ ፈሰሰ። ያሬድም ማኅሌቱን እስከሚፈጽም አልተሰማውም። ንጉሱም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለአርየር ተናገረው። ያሬድም ላትከለክለኝ ማለልኝ አለው። ንጉሱም በማለለት ጊዜ ወደ ገዳም ሄጄ መነኩ ዘንድ አሰናብተኝ አለው። ንጉሱም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም ማላውን ፈራ። እያዘነም አሰናበተው። ከዚህም በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቁሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማድረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያል ከምድር ከፍ ከፍ አለ። በዚያም ከዚህም በኋላ ወደ ሰሜን አገር ሂዶ በጾም በጸሎት ተወስኖ ስጋውን እጅግ ስጋውን እጅግ እያደከመን ወረገድሉን በዚያ ፈጸመ። እግዚአብሔርም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ያሬድ ጸሎት ይማረን። በረከቱ ከእኛ ጋር ለዘላለሙ ትኑር፣ አሜን። ሰላም ለያሬድ ሰባተ መላይት ለዋጼን ታይረገ በልቡ ህሊና መንፈስ ረዋጼ ለትምህርተ መጽሐፍ ገባማ በኮነ ነፋጼ በብዙ አጻማ ዛልቦ ህጻጼ መለልተ ጉንደኦም ነጺሮ ዘያርግጼ በዝችም ቀን ቅድስት አና ሲማ አረፈች። ይችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አእምሮዋን እንደሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሂዶ ትርፋቷንና ገድሏን ሁሉ ለመምኔቷ ነገራት። እርሷም ለእህቶች መነኮስ ነገረቻቸው። ከዚያችም እለት ወዲህ አከበሯት። እርሷም ስላጓረዷትና ስላጎሳቁሏት እህቶች እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጣ ወደ ዱር ሸሸች። በዚያችም በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን። በረከቷም ከኛ ጋር ይኑር ለዘላለሟ አሜን። በዝችም ቀን በዲዮቅልጥያኖስ መንግስት ዘመን ቅድስ ሴፎሚያ በሰማዕትነት አረፈች። ዝችም የእናቷ ስም ቴዎድርስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና ና የምትፈራና ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲያሰግድ አንቲ ፖጦስን ባነሳሳው ጊዜ ችን ቅድስት ኤፎማያን ከብዙ ክርስቲያኖች ጋር አስረው አመጥቷት። አንቲ ፖጦስም ላማልክት ሰዊ አላት። እኔ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር አልሰዋም የአባቶችን ተስፋ ለማግኘት ልቤ የጸና ነውና አለችው። ያን ጊዜ አንቲጶጥሮስ ተቆጥቶ አጥንቷ እንዲሰብር ዋሳቷ ሁሉ እንዲለያይ ከሰረገላ መንኮራኩር ውስጥ ጨምሯ ዘንድ አዘዘ። እግዚአብሔር መልአክም በአዳናት ሁለተኛም ነበልባሉ አርባ አምስት ክንድ ከፍ ከፍ እስከሚል እሳትን አንድደው ከውስጡ የወረጉሯ ዘንድ አዘዘ። በእሳቱ መካከልም ቁማ ጸለየች። እየጸለየችም በደህና ወጣት ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህም በኋላ እስከ ማግስት ከወህኒ ቤት ጨመራትና በማግስቱ ወደ ሸንጓ አመጧት። እርሶም ላማለት ሰዊ አላት። ቅድስት ቴፎሚያም ሳቅ ብላ እኔ ስለማይናገሩ ድንጋዮች አልሰዋም አለችው። አንቲጳጦስም ሰምቶ ሥጋዋን ይገፉ ዘንድ መቃጥን ያላቸው አራት ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክማ አውጥተው ከውሃው ዳር አቆሟት። ደግሞ ስለ ታሞች ድንጋዮችንና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላያቸው እንዲያስሮጧ ታዘዘ። ሩጣም ተሻገረች፣ ምንም የነካት የለም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯ ታዘዘ፣ ግን ምንም ምን አልነካትም። ከዚህም በኋላ አራዊትን ሁሉ ድባትንም ምንሰበሰበ በላይዋም ወሰዷቸው አን በላይዋም ሰደዷቸው። አንበሶችም እግሯን ሳሙ፣ አንዲትም አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ የተመሰገን ሸፎ የሙያ ወጥተሽ ወደ ከበረ ቦታ ነይ። እንዲያም እንዲም ገርሏን ምስክርነቷን ፈጸመች። እናትና አባቷን መተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለፍጻሜ ስምክ ይዛቲ በንስከተ አርዌ አቲ